በኤሞ በዋትሳፕ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ በዛሬ ቪዲዮችን ደግሞ ይዘንላችሁ የመጣን እንግሊዘኛ በቀላሉ እንዴት ኮሚኒኬት እናደርጋለን ወይም ደግሞ እንግሊዘኛ በቀላሉ እንዴት መናገር እንችላለን የሚለውን ነው። እንዴትስ መናገር እንደምንችል በዚህ ትምህርታችን እናያለን ማለት ነው። እሺ ወደ ትምህርታችን ስንገባ በቀላሉ እንግሊዘኛን ለመናገር ይላል እርሱ። እሺ አይ ካን አይ ካን ኖት ስፒክ አይ ካን ኖት ስፒክ እንግሊሽ። ይኸው ይሄ አማርኛው ጽሁፍና እንግሊዘኛው ጽሁፍ ተመሳሳይ ንባብ ወይም ተመሳሳይ ድምፅ ነው ያለው ማለት ነው። አይ ካን ኖት ስፒክ ኢንግሊሽ ይህን አማርኛውንም ስናነበው አይ ካን ኖት ስፒክ እንግሊሽ ይ ሁለቱም ተመሳሳይ ነው፣ አማርኛውም እንግሊዘኛውም። እንግሊዘኛው ለከበዳችሁ አማርኛውን እንድታነቡ በማሰብ ነው። ለጀማሪ ተማሪዎች እንደዚህ አድርገን ይሰራል። አይ ካን ኖት ስፒክ እንግሊሽ በአማርኛ ስንተረጉመው ስናነበው እንግሊዘኛ መናገር አልችልም። እንግሊዘኛ መናገር አልችልም። እሺ፣ ቀጣዩ ደግሞ ዩ ካን አስክ ሚ፣ ዩ ካን አስክ ሚ። አማርኛውም ልክ እንደዚያው ዩ ካን አስክ ሚ ትርጉሙ ደግሞ መጠየቅ ትችላለህ፣ ወይም ደግሞ እኔን መጠየቅ ትችላለህ። እኔን መጠየቅ ትችላለህ፣ ወይም ልክ እንደዚሁ ካናስክ እኔን መጠየቅ ትችላለህ ይሆናል ማለት ነው። ይህን እንግሊዝኛው ከከበዳችሁ አማረኛውን እያነበባችሁ ኮሚኒኬት እንደምታረጉ ያሳያችኋል ማለት ነው። ዩካን አስክሚ እኔን መጠየቅ ትችላለህ ይላል ማለት ነው። ይህ ደግሞ የቀን ውሏችን ወይም አዳራችን ከጓደኞቻችን ጋር ቻት ስናደርግ፣ ስንጸጻፍ ምንጸጻፋቸው ቃላቶች ናቸው። ለምሳሌ በጥዋት ተነስተን አንድ እንግሊዘኛ ብቻ የሚናገር ጓደኛ ወይም ደግሞ የስራ ባልደረባ ቢኖረን ጉድ ሞርኒንግ፣ ጉድ ሞርኒንግ። ይህኛውም ልክ እንደዛ ጉድ ሞርኒንግ ነው የሚለው። ጉድ ሞርኒንግ፣ እንዴት አደርሽ ወይም አደርህ የሁለቱም ይሆናል ማለት ነው። ለሴትም ለወንድም ያገለግላል። ምክንያቱም እዚህ ጋር ለሴት ወይም ለወንድ ብሎ የሚገድበው ነገር ስለሌለ ለሁለቱ መጠቀም ይቻላል ማለት ነው። ጉድ ጉድ ሞርኒንግ እንዴት አደርሽ ወይም እንዴት አደርህ፣ ሁለቱንም እንጠቀማለን። ቀጣዩ ደግሞ ጉድ አፍተርኑን። ጉድ አፍተርኑን ይሄ ደግሞ ከሰዓት ስምንት ሰዓት ከስድስት ሰዓት ወይም ከአምስት ሰዓት በኋላ የምንጠቀመው ጉድ ጉድ አፍተርኑን እንዴት ዋልክ። ጉድ አፍተርኑን ጉድ አፍተርኑን ከሰዓት በኋላ የምንጠቀመው ቃል ከሆነ ይህ ነው። የምን ተጠቀም ማለት ነው። ጉድ አፍተርኑን ጉድ አፍተርኑን ይህም ልክ አማርኛውም ጉድ አፍተርኑን እንግሊዘኛው ማንበብ ከከበዳችሁ በሚል ሳቢያ የተጻፈ ነው እንጂ ከዚህ የተለየ ትርጉም ኑሮት አይደለም። እኛው ጉድ አፍተር ነው። እንግሊዘኛ ማንበብ ከከበዳችሁ ይህን አንባችሁ እንድተረጉሙት ነው። ጉድ አፍተር ነው እንዴት ዋልህ ወይም ደግሞ እንዴት ዋልሽ ይሆናል ማለት ነው። እንዴት ዋልህ ወይም እንዴት ዋልሽ፣ ለሴትም ለወንድም፣ ለማንኛውም ይህን እንጠቀመዋለን ማለት ነው። እሺ ጉድ አፍተርኑን ካልነው አንድን ሰው እንዴት ዋልክ እያልን ነው ማለት ነው። እዛ ቀጣይ ደግሞ ጉድ ናይት፣ ጉድ ናይት። እዚህኛው ደግሞ ጉድ ናይት፣ ጉድ ናይት። እዚ ጋ በአማርኛ ስናየው ጉድ ናይት መልካም አዳር። ማታ ከጓደኞቻችን ጋር ወይም ደግሞ ከስራ ባልደረባችን ጋር ቆይተን በስልክ ቻት ስናደረግ ሊሆን ይችላል፣ በአካልም ሊሆን ይችላል። ይህ ሁሉም ምንፀፃፈውም ወይም ደግሞ ምንነጋገረው በስልክም ሊሆን ይችላል፣ ወይም ደግሞ በአካልም ሊሆን ይችላል። አብረን አምሽተን ስንለያይ ወይም ደግሞ በስልካችን ቻት ስናደረግ ስንጸጻፍ አምሽተን ለንላይም ሲሆን መለያችን ሲደርስ ምሽት ሰዓት ከሆነ ጉድናይት እንለዋለን ማለት ነው፣ ወይም እንላታለን ለሴትም ለወንድም ይሆናል። ጉድናይት እንላለን ማለት ነው። በአማርኛ ስንተረጉመው መልካም አዳር ማለት ነው። መልካም አዳር፣ መልካም አዳር። እሺ እዚህ ጋር ደግሞ አይ ካን ኖት፣ አይ ካን ኖት ምን ይላል? አይ ካን ኖት። እስኪ አይ ካን ኖት ምን ማለት ነው? አይ ካን ኖት በአማርኛው ስናየው አልችልም። ለምሳሌ አንድ ጓደኛ ካን ዩ ሄልፕ ሚ ብሎ ቢጠይቃችሁ የእናንተ ምላሽ ነው ነው ካን ዩ ሄልፕ ሚ ልትረዳይ ትችላለህን ብሎ ቢጠይቃችሁ አይ ካን ኖት አልችልም አይ ካን ኖት አልችልም፣ ብለት ትመልስለታለህ ወይም ትመልሽለታለሽ ማለት ነው። ምትች ወይም ደግሞ ምትችል ከሆነ ደግሞ አይ ካን፣ አይ ካን፣ አይ ካን እችላለሁ። ይህ ጓደኛችሁ ወይም የስራ ባልደረባችሁ ካን ዩ ልፕሚ፣ ካን ዩ ልፕሚ ቢላችሁ አይ ካን ወይም ደግሞ ያን ሰው ማገዝ ትችላላችሁ ማለት ነው። አይካን አይካን እንደዚህ እያልን እንመልሳለን ማለት ነው። እሺ ቀጣዩ ደግሞ አይካን ስፒክ አይካን ስፒክ፣ መናገር ትችላለህ። አንድ ሰው የሆነ ቋንቋ ቢጠይቅህ ወይም ቢጠይቅሽ በማታወቂው ቋንቋ ያን ቋንቋ አይካን አረቢክ ሊሆን ይችላል፣ አማሪክ ሊሆን ይችላል፣ ኦሮሞ ሊሆን ይችላል። ካን ዩ ስፒክ እንግሊሽ፣ ካን ዩ ስፒክ አማሪክ ብሎ ቢጠይቃችሁ ወይም ካን ዩ ስፒክ አረቢክ ብሎ ቢጠይቃችሁ ከቻላችሁ አይ ካን ስፒክ እንደምትችሉ እችላለሁ። ለማለት ከፈለጋችሁ አይካን ስፒክ መናገር እችላለሁ። ወይም ደግሞ እንዲሁ መናገር እችላለሁ ለማለት አይካን ስፒክ። ለምሳሌ አረበኛ አረቢክ ቋንቋ መናገር እችላለሁ ለማለት አይካን ስፒክ አረቢክ ብላችሁ ትመልሳላችሁ ማለት ነው። ያን አይካን ስፒክ። ይህ ምን ማለት ነው? መናገር እችላለሁ ማለት ነው። እሺ መናገር እችላለሁ። አይ ካን ስፒክ አይ ካን ስፒክ፣ መናገር እችላለሁ። እሺ እሺ። እዚህ ጋር ደግሞ ለጓደኛችሁ መልካም ቀን ይሁን ወይም ደግሞ ጥሩ ምኞታችሁንም ለመግለጽ ሃብ ኤ ናይስ ዳይ፣ ሃብ ኤ ናይስ ዳይ። እሺ ሃብ ኤ ናይስ ዳይ። ይህም ልክ ሃብ ትንሽ እንግሊዘኛው ማንበብ ያዝ ካረጋችሁ ወይም ደግሞ ከከበዳችሁ ነው። ይህኛው ምታነጉት እንጂ ተመሳሳይ ነው። ይህኛው ያው ሃብ ነው የሚለው፣ ይህኛው ማማረኛው ሃብ ነው የሚለው። ይህኛው ኤ ጭም እንግሊዘኛዋ ኤ ነች። ናይስ ያው ናይስ፣ ዳይ ዳይ ተመሳሳይ ናቸው። ስታነቡት ግን ያኛው ከበድ ካላችሁ ሃብ ኤ ናይስ ዳይ። ናይስ ዳይ ጠዋት ሰዓት አብራችሁ ቁርስ በልታችሁ ወይም አብራችሁ ቆይታችሁ ስትለያዩ ወደ ስራ ቦታ ስትሄዱ ጓደኛችሁን መልካም ምኞት ልትገልጽ ስትፈልጉ በዚህ እንግሊዝኛ መናገር ከፈለጋችሁ በዚህ ትገልጹለት አላችሁ ማለት ነው። ሃ ኤ ናይስ ዳይ ሃቭ ኤ ናይስ ዳይ በአማርኛ ስንገልጸው መልካም ቀን ማለት ነው። መልካም ቀን እሺ። በቀላሉ እንዲያደርግ እንለማመዳለን። እሺ ወደ ቀጣዩ ስነድ ዌር ዌር ሃቭ ዩ ቢን። ዌር ሃቭ ዩ ቢን። ዌር ሃቭ ዩ ቢን ዌር ሃቭ ዩ ቢን የት ጠፍተሽ ነው። አንድ ጓደኛችሁ አብሯችሁ የሚውል ወይም ደግሞ የስራ ባልደረባችሁ ሲጠፋችሁ ወይም ስታጡት አማርኛ የማይችል ከሆነ እንግሊዝኛ ብቻ ከሆነ የሚናገረው ወይም ደግሞ እናንተው በእንግሊዝኛ ማውራት ከፈለጋችሁ ዌር ሃቭ ዩ ቢን ብላችሁ ትጠይቃላችሁ ማለት ነው። ዌር ሀብ ዩ ቢን የት ጠፍተሽ ነው ማለት ነው። ልክ እንደዚህ እያደረጋችሁ ተለማመዱ እሺ። ዚህኛው ደግሞ ጉድ ኢቭኒንግ እሺ ጉድ ኢቭኒንግ እንዴት አመሸሽ ወይም እንዴት አመሸህ። ምክንያቱም እዚህ ጋር ለሴት የሚሆን ለወንድ የሚሆን የሚያግድን ነገር ስለሌለ አንድ የስራ ባልደረባችን ሴት የሚሆን ወንድም የሚሆን እንጠቀማለን ማለት ነው። ይንን ጉድ ኢቭኒንግ ለሴት ወይም ለወንድ ብሎ የሚያግደው ነገር ስለሌለ እዚህ ጋር ወይም ደግሞ የሚያመላክተው ነገር ስለሌለ ወንድ የሚሆን ሴት የሚሆን ማለት ምን ማለት ያለበት ጉድ ኢቭኒንግ ጉድ ኢቭኒንግ፣ በአማርኛ ስንተረጉመው እንዴት አመሸሽ። ለምሳሌ ስራ አብራችሁ ውላችሁ ወይም ደግሞ የሆነ ቦታ አብራችሁ ውላችሁ፣ ምሸት በስልካችሁ እያወራችሁ ወይም ደግሞ ቻት እያረጋችሁ ከሆነ ጉድ ኢቭኒንግ ብለሽ ትጽፍለታለሽ ወይም ትጥፍላታለህ ማለት ነው። የምትጽፉለት ሰው ሁሉ ማለት ነው። ጉድ ኢቭኒንግ እንዴት አመሸሽ ወይም እንዴት አመሸህ። ይሄኛው ደግሞ ሃው አር ዩ፣ ሃው አር ዩ፣ ሃው አር ዩ። ይሄ በማንኛውም ሰዓት ነው። ምክንያቱም አሁን ይሄ እዚህ ላይ ጉድ ኢቭኒንግ ስንል፣ ጉድ ኢቭኒንግ ስንል ሰዓቱ ስፔስፊክ ወይም ደግሞ የተወሰነች ሰዓት ናት። ምሽት ነው፣ እንዴት አመሸህ ወይም እንዴት አመሸሽ ነው። ይሄኛው ግን ሃው አር ዩ እንደምን ነሽ፣ ሰዓት ገደ ወይም ስፔሲፊኬሽን የለው። እዚህ ጋ እንደምን ነሽ ወይም ደግሞ እንደምን ደህንነትን ብቻ ነው እንጂ የሚጠይቀው ለምሳሌ ጉድ ሞርኒንግ፣ ጉድ ኢቨኒንግ፣ ጉድ አፍተር ነው እንደሚለው እነዚህ አሁን ሰዓት ይወስናቸዋል ማለት ነው። ጠዋት ከሆነ ጉድ ሞርኒንግ እንላለን። ስምንት ሰዓት ወይ ስድስት ሰዓት ሰባት ሰዓት ከሆነ ደግሞ ጉድ አፍተርኑን እንላለን። ምሽት ከሆነ ደግሞ ጉድ ኢቭኒንግ እንላለን ማለት ነው። ጉድ ኢቭኒንግ ልክ እንደዚያም። ይሄ ግን በማንኛውም ሰዓት መጠቀም እንችላለን ማለት ነው። ሃው አርዩ ሃው አርዩ፣ ምክንያቱም ሰዓት ስለማይገደበው ማለት ነው። እንደምነሽ ማለት ነው ወይም ደግሞ እንደምነህ እንደዚህ እያደረጋችሁ ተለማመዱ። ቪዲዮውንም እያስቆማችሁ እየጻፋችሁም ተለማመዱ። በሚቀጥለው በሌላ ቪዲዮ እስተምንገናኝ ድረስ ከታች ባለው ስልክ ደውሉልን። በኦንላይን መማርና መከታተል ከፈለጋችሁ በኢሞ፣ በቴሌግራም፣ በሳ በምትፈልጉት ሶሻል ሚዲያ ደውሉልን። እያስተማርና ማስተማር በማስተማር ላይ እንገኛለን። ለዛሬ እንዘንላቸው የመጣው ቪዲዮ ይህን ይመስላል። በሌላ ቪዲዮ እስተምንገናኝ መልካም ጊዜ፣ ሰናይ ቆይታ።